ውሻ አለ የለም አለ ና ውሻ አለ ና ሰላም ሰላም ሰላም፣ እንደት ናችሁ? ደህና ናችሁ ወይ? አረ የት ናችሁ? የት እንዳለሁ ታውቃላችሁ? ወፍጮ ቤት መጥቼ እህል አስፈጭ ማለት ነው። እና ወረፋ ሰው የለ ምን የለ ምን የለ ፈጭተው የለ ወጥቷል። ያው ታውቃላችሁ፣ የገና ጾም አለ፣ ሁሉም ሰው ሊበላ ሄዷል መሰል አላውቅም። እኔታችሁ የሁላችሁ ሁላችሁ ብቻዬን ተጎልቻለሁ እዚህ ማለት ነው እና ብቻዬን እንዳልሆን ደግሞ ላይብ ወደ እናንተ ገባው ማለት ነው። እስኪ ያላችሁ ልጆች አለን አለን በሉኝ። እና ይኸው ላችሁ ብቻዬን ቁጭ ብያለሁኝ፣ እላችኋለሁ። በጣም ያስፈራል ብቻዬን ወፍጮ ቤት። አቤት መድሃኔ ዓለም ጠብቀን አደራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። እህል የለ ምን የለ። ይኸው ላችሁ አሁን ቁጭ ብዬ ፈጭታ እስኪመጣ ድረስ እየጠበቅኩ እገኛለሁ። ግቢውን ብቻዬን ነኝ እዚህ ቁጭ ብያለሁኝ፣ እላችኋለሁ። እስኪ ያላችሁ ልጆች አራርልን፣ አራርልን፣ እንዳትፈሪ፣ እንዳትፈሪ ይበሉኝ። እስኪ እህ እንዳት ፈሪ አለን አለን አለን በሉኝ። ተመለስ ተመለስ

እና ጓደኞቼ ይውላችሁ ቁጭ ብዬላችኋለሁ። ውይ ያስፈራል ማርያምን። ስለዚህ እንዳልፈራ አራለን አለን አለን እንዳፈር ይበሉኝ፣ በእናታችሁ እንዴት ነው ሰርቻለሁ ብቻ። እነዚህ እንደገና ደሞ ልጄን የሚይዝልኝ ሰው ሳጣ ማርያምን፣ ልጄን ይዤው መጣሁ። አሁን ከልጄ ጋር ይሄ ተዳረኩኝ ነው ያለውት። ጎረቤት ጥየው እንዳልመጣ ጭራሽ በቃ እንዴት ብሎ ይቀመጥ፣ እንዴት እንደሚያበሳጭ ብታዩ ማርያምን። ስለዚህ ግዴታ በቃ ይዤው መጣሁ እዚህ። አሁን እዚህ መቶ ነበር ወይ እምቢ አለች። እሺ ስጠይለኝ አባቴ ለእኔ ስጠኝ። እሺ አሁን ይሄውላችሁ ፈጭታው ገና እስኪ መጣ ቁጭ ብዬ ልጠብቅ ነው። አለን አለን በሉኝ። ብቻዬን ቁጭ ብያለሁ። ታርቻለሁ። ያስፈራ። ወይኔ ጭር ብሏል። ማርያምን በመድኃኒዓለም ስም ጭር ብሏል። እህሌን ልፈጭ ነበር የመጣሁት። እያያችሁ ነው ባክግራውንድ እዚህ ጋር ጀርባው ይሄ ከፍት ቤት ነው። አዎ የከፍት ነው መሰለኝ፣ የከፍት ቤት መሰለኝ። አይ ቲንክ አዎ። ይሄኛው በጣም ትልቅ ግቢ ነው። በጣም ትልቅ ግቢ። በጣም ናኒዬ፣ ና። በጣም ትልቅ ግቢ። የሚገርማችሁ ነገር ተመልከ። ኖ ኖ፣ ወደዚህ ኖ፣ ወደዚህ ናኒ። ዶግ አለ፣ ና። ውሻ አለ። ኖ መጣ። ፈጭታው ገና ነው አለ። ሆዚ እ አይ ኮምፒውተር የሚቆይ ሆኖ ነው የማይቆይ ሆኖ ነው። ልጁ ነው ይሄ ተማሪው ልጅ ነው ወንዱ ልጅ ማርያምን። እሺ አይ እዚህ ይሆናል በቃ። አይ ኖ ችግር የለውም። ማርያምን ችግር የለውም። ችግር የለውም። ማርያምን ታውቀው እመጣለሁ። ችግር የለውም። እ አይ ልጁ አስቸገረኝ እያለቀሰ እና

እንዴ በጣም እኔ ሲጀምር እዚህ ነው።